ቁጭማውዲያ ሞቁጫላ ቆዩ። በዚያ አዩ። አሁን አይመለከተው እ ቁጫላው። እስኪ ስለ ብርጩማ ንገረን። ምን አዲስ ነገር አለ? የሰማው ወዲህ ለፍ በል። ተከራካሪ ነኝ። ይሄ ነገር ስተት አለው ካለ እስኪ ወዲህ ጠጋ በል። በቃ አዎ የወንድ ወገን ነው የወንድ ወገን ነው። ቢሆንም ያለው እስከሚመጣ ድረስ መከራከር ሲገባ ግን እኛ አይደለንም ብሎ ማለት በጣም ቀድሞ መሸነፍ ጥሩ አይደለም። ነው ተሾመ ተሸንፏን ቀድሞ ማለት ይሄ ማለት ነው። የሚከራከሩበትን ነገር ይከራከሩበታል እንጂ በእርግጥ እነዚ ሰው የማይቀሩ ስለሆኑ ሲመጡ ልናስረክብ መከራከር ሳይሆን ሰላም ቀድሞ ብርጩማው በክፍት መቀመጥ የለበት። ተከራከሩ። ተከራክሮ እስከሚቀመጥበት ድረስ በቅፍት መቀመጥ የለበትም። አሁን ፈንታዬ ቁጭ ያለው ሊከራከር ነው እስኪ እስኪ አሪያ ፈንታዬ እንደምንጠይቀው ሊከራከር ነው መሰለኝ። አንተ አሁን ቁጭ ብለሃል፣ ምን እያረክ ነው? አሁን ደግሞ የመርስ እስከዛው መቼም ተከራካሪ ለመንጣት ይመጣ ነው፣ ግን እስከዛው ብርጩማ ማሪዮ ባዶ መሆን የለበትም። እስከዛው ብርጩማ መከበር አለበት ነው። አሃ እንደዛ ነው። አሃ አንተ ደጋፊ ነህ እንጂ አሳሪ አይደለ፣ አሳሪ ያኛው። አሃ ፈንታዬም እዚሁ ደጋፊ ነው። አሃ በባህላችን ማለት ነው። መጀመሪያ ወራና ወላጋ የሚቆርጠው ሚስት በአንድ ሚስት የቆመው ይሄ እንዲልና፣ እንግዲህ ከአባቶች የተገኘ እንግዲህ፣ የብርጩማ ስነ ስርዓቱ እንዲህ ብሎ ነው የሚታሰረው። ይሄ ከዚህ ጋር እንዲህ ይላል። ሶስት ወራ ሶስት ወራ ጋ በር ላይ ሶስቱ ብርጩማ ላይ አራ ከድራ አያን። ሰብስክራይብ በማድረግ በቅርብ ቀን አንድ ሚሊዮን ያስገቡት ምን ችግር አለው። አረ እባካችሁ ሸ ነው። አይታችሁ ዝም ብላችሁ ታልፋላችሁ እንዴ? አጋጣሚ እሱ ወይራ መቁረጥ አለብህ እዚህ ተሰቅረህ ወይራ መቁረጥ አለብህ ተብሏልና የወይራው አይነት ምንድን ምንድነው ከዛ ሳንተ እንዲት ቆርጥ የተደረገውስ በምን አይነት ሁኔታ ነው የሚለውን እሱ ጋር ቆይታ አደርጋለሁ። ስም ማን ይባላል? እኔ መስካን ደሳላ። መስካን ደሳላ እና አሁን እዚህ ዛፍ እንዲት ቆርጥ የተላከው ለምንድን ነው በመጀመሪያ ሚስት በመኖሪያ መጀመሪያ ሚስት ይዘ ሰለኖርክ ይህን የሚቆርጠው፣ የመጀመሪያ ሚስት ይዞ የኖረ ነው ነው። አዎ ያልተነቃነቀ በመሆኑ ይሄ ማለት የእነዚህ ልጆች ትዳራቸው በእንደዚህ አይነት ሁኔታ ጠንክረውና ለምደው በዚሁ በመጀመሪያቸው እንዲዘልቁ እንዴ ማለት ነው። አዎ እንዲዘልቁ፣ እንዲወልዱ፣ እንዲከብዱ። አሀ አሀ አሀ ብርጩማ ብለኛ ብርጩማ ሲባል ምን ማለት ነው? እስቲ እንደው ንገራቸው ለማያውቁት። ብርጩማ ሲባል እንግዲህ አንደኛ የወንዶ ወገን የሴት ወገን የሚለይበት ነገር አለ። እኛ ግን የወንዶ ወገን ስለሆነ ከብርጩማው ስለምንቀመጥ። እስኪ ተሰቀል እንግዲህ። አው እኮ ዛፉን እንግዲህ አሁን እየተሰቀልክ ነው። አው ተሰቀል ያለው አሁን ጥሩን እየፈለክ ነው ማለት ነው። አው በጣም ምርጡ ነው። ዋው ወይራ መፋቂያ ጥርስ ያነጣናሉ ናሉ ቆርጠሻ ሙሪልኝ። ራያ ከበሩ የሚባለው ይሄ ነው። ወይራ እንግዲህ ማለት ነው የወይራ መፋቂያ የሚባለው ይሄ ነው። አዎ ዋው። በወይራ የፋቀ ሰው ሁሉንም ያውቀዋልና እጅግ በጣም እጅግ በጣም ደስ የሚልና የሚመች በወይራ ነው እንግዲህ የሚፋቀው ጥርሳችን ራያ አካባቢ። ይሄ እንግዲህ የምታዩትኝ ይሄ ልጅ በመጀመሪያ ሚስቱ ጸንቶ ስለኖረ አሁን ስንት ወልዳል? ሶስት ወልዷል። እንግዲህ ያው ከመጀመሪያ ሚስቱ ይሄ ማለት የመጀመሪያ ሚስት ማለት እንግዲህ በልጅነት ተጋብተው እስካሁን ድረስ ደርሰዋል እና ጽናታቸው ትልቅ ተምሳሌ ስለሚሆን፣ ለነዚህ ተጋቢዎች ደግሞ ትልቅ ምሳሌ ስለሚሆን እጅግ በጣም ደስ የሚያሰኝ ባህል ነው። እውነት ለመናገር ለመናገር ማለት ነውና አውስቱን እየቆረጥክ ነው አው የሚገርም ነው። አሁን እንግዲህ ያው ቆርጠህ ምናምን ነገር ነው ያገኘውህና፣ እንዴት ነው አሁን፣ ምን ያክል ነው የቆረጥከው? አቆራረጡስ? እንደው ዛፍ ላይ ተሰቅለህን፣ በዛ ሁኔታ ደግሞ ደሞ ያው ስለለመድከው መሰለኝ። ጀግና ነህ። መጀመሪያ ላይ ያን በመሰቀልህ ደስ ብሎኛል። ለምን ትልቅ ነህ። እሱ ቁጥሩ ምን ያክል ነው የቆረጥከው? ዛፍ ቁጥሩ ሲዚህን ያክል የሆነው ለምንድን ነው? እስኪ ነገረኝ፣ አብራራልኝ። ቁጥሩ ይሄን ያህል የተደረገው ስንት ነው ቁጥሩ? ስድስት ወይራ ስድስት ወራጋ ስድስት ነው መሆን የሚቻለው። ና ልጆቹ እንደዚሁ አግብተው ጸዳያቂ እንደሆኑ መንቀሳቀ ያው ማደሯቸው ምንም አይንቀሳቀስም። ስለዚህ ሶስቱ ከብርጩማ ሶስቱ ከብርጩማ ሶስቱ ደግሞ ዘመዳችን ከሚገባ የሚስተናገብበት ቦታ ላይ በስድስት በቃ ተተከሉ ማለት ነው። በቃ ተተከሉ። እነሱ ከእንግዲህ በኋላ የሚነቃነቃቸው የለም ምንም የለም። በቃ አሁን ይሄ ስድስት እንደዚህ አድርገሃን ከውላጋ ደሞ ስንት ነው የሚጨመረው? ስድስት ከውላጋ ስድስት ከ ከወይራ ስድስት አጠቃላይ አስራ ሁለት ማለት ነው። ዋው ከቶም አስራ ሁለት ልጅም ልትመኙ ትችላላችሁ። እኔ ይገባኔ። እና እንደው በተለይ አሁን በውጭ አገር ሆኖ ይሄን ባህላችንን ለሚያዩ የእኛ በተለይ የእኛ ልጆች አሉ በሳውዲ አረቢያ በተለያየ ቦታ የሚኖሩና እንደው ይሄ ባህላችን እንዴት ነው የምን ያክል ያስደስታን ብለ ታስባለህ? ይሄ በቃ እንደ ራያ ያቆብ እንደስ ያሰኛል። አዎ ደስ የሚያሰኝ ነው ይሄ። ዋው እናመሰግናለን። አሁን ውላገው ቀርቷል። አዎ ዋው ዋው። ስምህ ማን ነበር ያልከኝ? ምስጋን ደስ አላባተ። የት አካባቢ ተወላጅ? 015 ቀበሌ እንደገና ደግሞ በኑሮ መሻሻል ደግሞ 012 ቀበሌ ነው ሀጽዳ ቀበሌ ነው አለሁት አሁን በቃ አጤርሻ አካባቢ ነው ያለሁ። ወይራውን ተንጠልጥለህ እንደዚያ ብለህ አሁን ቆረጥከው። አሁን ደግሞ ቀጥታ ደግሞ ከውላጋው እየተሰቀልክ ነው አይደል? ውላጋ ከዛ እንደገና ደግሞ ወይራ ይሄ በቃ ያባታደር ነው ካባት የተገኘ እና ተቀላቅለው ነው ባንዲ ላይ የሚቀመጡት። በር ላይ ሶስት ወይራ ሶስት ውላጋ ብርጩማ ላይ ሶስት ወይራ ሶስት ውላጋ ብርጩማ ላይ ዋው ዋው ዋው በጣም ያምራል። ተሰቀል በቃ ሶስት ሶስት አራት ብልሀን እሱ አምስተኛ ነው። አምስት ተመልካቾቻችን፣ ያው በእንደዚህ አይነት ሁኔታ ቡላጋውንም ከዛ ወይራውንም በአንድ ላይ እንደዚህ አድርጎ ይዟል። ስለዚህ ያው እንግዲህ አሁን ወስደህ እንትን ማለት ነው። እስኪ እንግዲህ እሺ፣ ቡላጋውንና እንግዲህ ይሄን ይዘን እየሄድን ነው። ከዛ ቀጣይ ደግሞ እንዴት እንደሚዘጋጅ ፕሮግራሙ እስከ መጨረሻው ድረስ አብራችሁን ቆዩ። በጣም ደስ የሚል ባህል ነው፣ የገጠር ባህል ሁላችሁም እንደምትወዱት አምናለሁኝ። አዎ፣ አሁን እንግዲህ ቅድም ላይ ያሳየኋችሁትኝ ይሄ የሚታሰረው ማለት ነው ብርጩማው። ከዛ እንደገና እንደዛ እንደዛ የተባለው እየተዘጋጀ ነው። ሁለቱ ላጋ ተመሳሳይ ነው። ዋናው ብርጩማ የሚባለው ይሄኛው ነው። አብሮ ያውዛው ጎን በጎን አዎ ፈንታዬም ደጋፊ ነው አላሰረም እ ታሰራለ መስገነው አሁን እያሰረ ያለው በዚህ አባቴ ቆራጩ ምን የኔ ብሏን ከአባቶች የተገኘው እንደዛ ነው። መቁረጥ የሚገባውና ማሰር የሚገባው ይሄ የሆነበት ምክንያት ምንድነው? ለምሳሌ እንዲህ የሆነበት ምክንያት ለልጆቹ የምትመኙት ምኞት አለ። ምኞት ነው። አዎ፣ እስከ መጨረሻው እንዲረጉ እንደዛው እንዲረጉ፣ በዛው እንዲለምዱ የሁላቸውም መፋቂያውንም ዴንቀር አረገ። አሁንማ ምስጋንማ ተውጣጥቶለት እ አስረጨረስ የታባቱ አይደል ይሄ ደግሞ ይሄ ደግሞ ፈንታዬ ይባላል። ይሄ በጭረት ለምን ይታሰራን ብሎ ይሄ ልጡን ይዞ የመጣው ነው። እስኪ ልጡን፣ እስኪ ብቅ አድርግለት። ይሄ ምን ልጥ ነው? ልጡ ሰፋ ሰፋ ልጥ አየህ። በጭረት ለምን ይሆናል አልኩህ። በቃ ግድ ነው። አዎ ሰፋ አገር ነው። ሰርግ ሲያዝ አንዳንድ ነገሮች የሚደረጉት እ ገራገሮች ነገሮች ናቸው። ማለት ይሄን ባህል በተለይ በጣም የሚፈልጉ ሰዎች አሉና እንደው የኛ የገጠር ባህል የምን ያክሉ መሆኑን እያሳያችሁ ነው ያላችሁ። አባቶች የተገኙ ናቸው። አሁን የታቀዱ ሳይሆኑ ከአባቸው የወረደ ነው ባህላችን ማለት ነው። ዛሬ እዚህ የምትዳረው ልጅ የመንገሻ ትራሳለሙ እናቷ ትራሳለሙ ናት። የትራሳለሙ ቤተሰብም አይመለከተውም። ይሄን ብርጩማ የሚመለከተው የመንገሻ አስናቀ አባት የአስናቀ ቤተሰብ የሆነ ማለት ነው። የአስናቀ ከልካይ ቤተሰብ የአስናቀ ከልካይ ቤተሰብ የሆነ ነው የሚመለከተው እንጂ የጣይቱ እኛን አይመለከተን። ስለዚህ ስለዚህ አሁን ነው እነሱ እስኪመጡ ተዘጋጅቶ እየጠበቀ ነው። የወንድ ቢሆንስ? አሁን እሷስ የሰለ ተዳሪ ነው። አይደለም የተዳረ ወንድ ቢሆን ወንድም ቢሆን እንደዛ ነው። ወንድም ቢሆን እንደዛ ነው። አሁን እኛን ነው የሚመለከተን። እንዴት አይነት መሰለ ገንዘቡ በላይ ገንዘቡ በላይ ድሮ ቢሆን ሴት የሚዳር ወንድም የሚዳር እኛን ነው የሚመለከተን። እንደሱ ነው እንጂ ጣይቱ የጣይቱ ሴት ስለሆነች የጣይቱ ልጆች ቢዳሩ አይመለከተንም። ወንድ ወንዱ ነው ምን ወልደው እንግዲያት ብርጩማ አሁን ቅድም ደግሞ ስታወራ ነበረ። ይቺ ብርጩማ የማን ናት? ብርጩማ እንግዲህ አይ አማቸውን እንዲያስታውሱ ብዬ ነው፣ ያባ ተጋፋጉ በሰዓት ያባ ተጋፋጉ። ስለዚህ የሳቸው ቅርስ ናት። እስኪናያት፣ እስኪናያት ቆም በልና እናያት። እሺ እሺ እሺ። ያባ አባ ተጋፋውበት ቅርስ ናት። አይ አባ ያው ተጋፋውበት። እንግዲህ አሁን እንግዲህ ዛሬ በራያቆ ቦሮቢት ካላኮርማ አጤርሻ አካባቢ ነው የምንገኘው። ና እንግዲህ አጤርሻ አካባቢ ተወልዳችሁ ያደጋችሁ ልጆች ይህን አካባቢ ስታዩ እጅግ በጣም ደስ እንደምትሰኙ አምናለሁኝ። እንግዲህ እዚህ ፊት ለፊት የምታዩትኝ አጤርሻ ተክለ ሃይማኖት ነው። እንግዲህ እዚህ አካባቢ ማለት ነው ያው እዚህ የምታዩት አካባቢ እና እዚህ ያው ይሄ አካባቢው እንግዲህ አጤርሻ ይባላል። በዚህ አይነት ሁኔታ እንግዲህ ደግሞ ወደ አማዶ ማለት ነው አንዳንድ አካባቢዎችን አሳያችኋለሁኝ። ወደ ፌላንባ፣ አይናምባ እንደዚህ የሚባሉ አካባቢዎችን ወደ አማዶ ይኸው እያሳየኋችሁ ነው የምገኘው። እጅግ በጣም ያምራል እውነት ለመናገር። አሁን ያው ዳመናማ አካባቢ ነው አሁን ላይ ያለንበትና፣ በዚህ አይነት ሁኔታ እንግዲህ ወደ አማዶ ደግሞ ወደ ጤፎ አካባቢ ምናምን ነገር እንደዚህ በደንብ ይታያቸዋል። ወደ አማዶ በተለይ ይሄ ፌላምባ ብቅ መባያው ወደ አማዶ ይኸው መንገዱ ማለት ነው ይታያል። ይው ዚችላያት ይች እንግዲህ ወደ ጤፍ ውሃ መዞሪያዋ በሯ ነች። እቺ ጫፍ ላይ የምታዩት ማለት ነው። ይሄው ይሄ የምታዩት እንግዲህ ጎኑ መስመሩ ነው ማለት ነው። የምታዩት እንግዲህ በሪዮ ጋሪያው ነው ማለት ነው። በደንብ በሚያምር ሁኔታ ነው እንግዲህ በሪዮን እያያችሁት ያላችሁትኝ። ወደዚህ ደግሞ እንደዚህ አሁንም በቀጥታ ወደ ኋላ ስንመለስ በእንደዚህ አይነት ሁኔታ ማለት ነው በሪዮ ጥግጥጉን እያሳዩዋችሁ ነው ያለሁትኝ። ወደዚህ እንግዲህ ወደ ታች ዝቅ እያደረኩ ደግሞ ወደ ሮቢት ውቢቷ ከተማ ካላ ኮርማ ቆቦ ሮቢት እመልሳችኋለሁ። ይኸው እዚች ላይ ትገኛለች። እንግዲህ ውቢቷ ካላ ኮርማ ቆቦ ሮቢት በርቀት ነው የምትታየን ማለት ነው። በተለይ ሲባ ሲባ የሚባለውን ሰፈር የምታውቁት ከሆነ ሲባ አካባቢ ነው አሁን ላይ የሚታየን ማለት ነው። ይህን ይህን አካባቢ በደንብ ትልቅ ትዝታና ትውስታ እንዲፈጥርላችሁ ለማስቃኘት ያክል ነው። በእንደዚህ አይነት ሁኔታ እያሳያችሁ ያላችሁትኝ። ስለዚህ የገጠር ልጆች የሆናችሁ እንደዚሁም ደግሞ ገጠርን የምትወዱ የምታፈቅሩ፣ የምታደንቁ ይህው ደግሞ ያቲች ሳር ቤት መልከቷትኝ። በምን አይነት ሁኔታ ይህ የሰርግ ፕሮግራም የምታዩትኝ፣ ዳሱ በእንደዚህ አይነት ሁኔታ ዳሱ ተዘጋጅቷል ማለት ነው። እንግዲህ ዳሱ ላይ ቅጠል ነው አሁን ያው ዳስ ተሰራ፣ ከዳሱ ላይ ደግሞ ቅጠል ተደርጎ ነው በእንደዚህ አይነት ሁኔታ አሁን ዝግጅት እየተጠበቀ ያለው ቤተዘመድ እንግዲህ ያው እየተጠበቀ ሽርጉድ እየተባለ ነው ማለት ነው። እጅግ በጣም የሚያምር የገጠር ትውስታ ነው እያሳዩቸው ያለሁትኝ። እንግዲህ ደግሞ ይህም ቪዲዮ ያያችሁ ሁላችሁም ሸርሸር እያደረጋችሁ ለሌላው ማህበረሰብ ተደራሽ እያደረጋችሁ ሁላችሁም ረብረብ ማድረግ መቻል አለባችሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። መልካም ቆይታ ይሆንላችሁ።